እና አሁን እዚህ ቲክታክ ላይ ከመጣች በኋላ በቀኑ የተጣለችበት ቦታና ቀኑ ምናምን ስትናገር አባቷ ተገኘው። ማርያምን አባቷ ተገኘ። እናቴቱ እናቴ ያው አልተገኘችም፣ ግን አባቷ ተገኝቷል። ይገኛል በህይወት እስካለ ድረስ ይገኛል። ጠፍቶ የሚጠፋ ሰው የለም። እና ብዙዎች ሰብሰብ ብለሽ አውሪ ከመጀመሪያው ጀምሮ ችግር የለም። አስተዳደር ሲል መሰለኝ ነበር። ከመጀመሪያው ጀምሮ እስካሁን ያለው ነገር ተነጋሪያቶች ጊዜ ያለሽ እንደፈለግሽ ጊዜ ሰች እኔ ተናግሬ አላውቅም። ብዙ ማውራት አልችልም። መስራ የበለጠው

ሰኒ ማለት አባትሽን እንድታገኝ ከፈለግሽ እንደዚህ ሳይሆን ፍላጎትሽን በደንብ አድርገሽ ያሳዩሽ ምናልባሽ ቁጭ ብለሽ እየሰማሽ ሊሆን ይችላል አይታወቅም። ገባሽ እና ብለሽ አይሽ እንደዚህ እንደዚህ ማስታድቆትኝ እንደዚህ እንደዚህ ስደት ወጣ እንደዚህ ያለው አሁን ያለውበት እንደዚህ ነው። እኔ አባቴ ከአንተ ምን ነገር አፈልገኝ አንተ ባትነት ፈልገው። ይህ ነው ፎቶ፣ ያባትየው፣ መሐመድ አደም ወርቁ ነው የሚባለው ስሙ ማለት ነው። መሐመድ አደም ወርቁ ነው የሚባለው። እኔ ከሱ የባስኩ ነኝ። ማብራራት መስሎችለም እና ሰሚያት ፍሪ አውሪ ያለሽን ፍላጎት ግልጽ አድርገች ተናገር ሽንቁባት ሀይቆ ምንድነው ታቂዋለሽ እንዴ? ሀይቆ ታቂዋለሽ? ስ በቃ ታሪክ ብጠይቅ ማንም የነገረኝ የለም ማለት ይህን ፎቶ እራሱ ከጓደኞቹ በጣም ብዙ መስዋትነት ከፍየ ያገኙት። ከቤተሰብ ያን ያህል ግድ የሚሰጠው ያለ ምን ያለች። ስለዚህ ምናልባትም ዚ ሆነ እየሰማ ሊሆን ይችላል።

ፈጣሪ ይመስገን። ጋይስ እንዴት ናችሁ? ደህና ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። አንተ እንዴት ናችሁ? በመጀመሪያ ወደ እናንተ ስመጣ አብዳታችሁን ፈልጌ ነው። ታሪኩን በሰፊው ንስና አብራራ ታላችኋለች እኔ በተጨማሪ ማለት እንፈልገው አባቴ ምናልባት ይሄ መልእክት የሚደርስ ከሆነ አባ ይሄ መልእክት በየትኛውም አጋጣሚ የሚደርስ ከሆነ ያቺ አታሪክ የሚያልካ ልጅ ዛሬ ድጌ ሚደርሻለሁ አንተን ለማፈላለግ ተገኝቻለሁ እና አባ ይህ መልእክት የሚደርስ ከሆነ ወይም የምታየው ከሆነ እያየኸኝም ከሆነ አባ፣ እውነት ያቻት ታሪክ የሚያልቃት ልጅ አድጋለሁኝ። ልጅ ሰናይት ካንተን በማጣቴ በጣም ልጅ ተወድቻለሁ፣ አባ እኔ ካንተ ምን ነገር አልፈልግም። በህይወት ካለ በህይወት ታለ ታለሁ በለኝ አባ የአባትነት ፍቅርን ተረጋግተ ሰውሬ ማለት አሁን በምትናገሩ ነገር ምናልባትም አባትሽን እንደማግኘት እድሉን እናገኝ ይሆናል እና ተረጋግተሽ አውሪ ማለት መሞከሩ አይገባም ሞከረሻል። ስለዚህ ተረጋግተሽ አውሪ። አሁን በምታወሪው ነገር ምናልባትም ይህን መልዕክት ቁጭ ብሎ እያየ ሊሆን ይችላል። ምናልባትም በሆነ አጋጣሚ ሊደርሱ ይችላል። ወይም ደግሞ እሱ አይተው የሚያውቁ፣ ስለ እሱ ሰምተው የሚያውቁ ሊኖሩ ይችላሉ እና በደንብ አድርገሽ ከነ ቤተሰብሽ በደንብ አድርገሽ አብራርተሽ ንገሪያቸው። ምናልባት እዚህ ውስጥ የሚያውቀው ሰው ሊኖር ይችላል። የአንቺን ታሪክ ከአንቺ በላይ ሊያውቅ የሚችል ሰው ሊኖር ይችላል እና ተረጋግተሽ አውረጅ ቁጫ